ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰአቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ ዮሀና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። ባለፉት ሰባት ወራት አርባ ዘጠኝ ኢንዱስትሪዎች ተኪ ምርት በማምረት ከ30 ሚሊዮን ዶላር በላይ ማዳን መቻላቸውን የደብረ ብርሃን ከተማ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። የአገልግሎት አሰጣጥ ስርዓቱን ለባለ ሀብቶች ምቹ ለማድረግም እየተሰራ እንደሚገኝ ተገልጿል። ስንታየው ኃይሉ ዝርዝሩን ይዛለች። የደብረ ብርሃን ከተማ ለኢንዱስትሪና ና ኢንቨስትመንት ዘርፉ በተለይ ደግሞ በአምራች ኢንዱስትሪው ዘርፍ ከጊዜ ወደ ጊዜ እያደገ እንደሚገኝ የደብረ ብርሃን ኢንዱስትሪ ና ኢንቨስትመንት መምሪያ አስታውቋል። በ2017 በጀት ዓመት ባለፉት ሰባት ወራት ሀያ ቢሊየን ብር ካፒታል ያስመዘገቡ አንድ መቶ ሀያ በላይ ባለሀብቶች ወደ ከተማዋም ገብተዋል። እነዚህም ወደ ስራ ሲሰማሩ አራት ሺ አምስት መቶ በላይ ለሚሆኑ ወገኖች የስራ እድል እንደሚፈጥሩ የተናገሩት የደብረ ብርሃን ከተማ አስተዳደር ኢንዱስትሪ ና ኢንቨስትመንት መምሪያ ኃላፊ አቶ ብርሃን ገብረ ሕይወት ለዚህ ደግሞ የኢኮኖሚ ሪፎርም ትግበራል ተግበራው መልካም አጋጣሚ መሆኑን አንስተዋል። እንግዲህ በዋናነት ይህ የሪፎርም ትግበራው ለእኛ ከተማ በጣም ትልቅ አበርክቶ ነበረው። በየአካባቢው በተለይ በየአካባቢ ከተሞች በዞኖች ያለውን የጸጋ ልእይታን መሰረት ያደረገ ስራዎች በመሰራቱ በእኛ አካባቢ ያሉ አጠቃላይ በከተማችን ያሉ በተለይ ለኢንዱስትሪው ግብዓት የሚሆኑ ትኩረት የሚሰጣቸው ዘርፎችን በመለየት ለዚህ ደግሞ ባለሀብቱ በተገቢ መንገድ ዘርፉን በማወቅ የተሻለ አቅምና እውቀት በመያዝ በጣም ብዙ ባለሀብቶች በመምጣታቸው በተለይ በሶስት ዘርፉ በአገልግሎት፣ በከተማ ግብርና በኢንዱስትሪም ከሪፎርም ወደዚህ በጣም ብዙ ባለሀብቶች መጥተዋል ማለት ይቻላል። ባለሀብቶች አካባቢዎችን መርጠው ሲመጡ የአገልግሎት አሰጣት በቂ የሆነ መስራት የሚችል የሰው ኃይልና የተቋማት የቅንጅት አሰራር በመሆኑ ይህ ደግሞ በደብረ ብርሃን ከተማ ለባለሀብቶች የተመቻቸ አሰራር ስለመኖሩም አስረድተዋል። ለኢንዱስትሪ እና ኢንቨስትመንት ባለጉዳዮች ከመጡ ከማንኛውም ዘርፍ በላይ ከማንኛውም ዘርፍ በላይ ትኩረት ተሰጥቶ በማንኛውም ቀን በተለይ አምስት የስራ ቀናት አሉ። ከአምስቱም የስራ ቀናት በተጨማሪ ስድስተኛ ቅዳሜን ጭምር ሁሉ ክፍት በማድረግ ከንቲባም፣ ሁሉም ባለድርሻ አካላቶች የኢንቨስትመንት ጉዳይ ከሆነ እናስተናግዳለን። ስለዚህ ይሄ በአጭር ጊዜ በአንድ ቀን ኢንቨስትመንት ፈቃድ የሚያወጥበት የፕሮጀክት ሀሳቡን ይዞ ቀርቦ በሶስት ቀን ውሳኔ የሚያገኝበት እና በተለይ ደግሞ መሬት በአንድ ሳምንት የሚያገኙበትን ሁኔታ እየደገፍን እንገኛለን። የግንባታ አፈጻጸም ለውጦች እንዲሻሻሉ በተደረገ ድጋፍና ክትትል ሁለት መቶ ሀምሳ የሚሆኑ ኢንዱስትሪዎች ግንባታ ማጠናቀቅ የቻሉ መኖራቸውን የተናገሩት አቶ ብርሃን እስካሁን ወደ ምርት መግባት የቻሉ መኖራቸውንም ተናግረዋል። በዚህ ዓመት አስራ ስድስት ኢንዱስትሪዎች ምርት እናስጀምራለን ብለን አሁን በሰባት ወሩ አስራ አምስት ኢንዱስትሪዎች ምርት ማስጀመር ችለናል። ስለዚህ በእነዚህ ውስጥ ደግሞ ወደ ሁለት ሺ ስድስት መቶ የስራ እድል መፍጠር ተችሏል። በዋናነት ትኩረት አድርገን የምንሰራው እነዚህ ምርት የጀመሩ ኢንዱስትሪዎች ምርታቸውን ወደ ውጭ ኤክስፖርት ከማድረግ አንጻርና በተለይ ከውጭ ሊገቡ የሚችሉ ምርቶችን ከማዳን አንጻር ያላቸው ሚና በጣም የተሻለ። ለምሳሌ በዚህ ሰባት ወር አርባ ዘጠኝ ኢንዱስትሪዎች ተኪ ምርት ማምረት ችለዋል። ስለዚህ ከውጭ ሊገቡ የሚችሉ ምርቶችን ከ30 ሚሊዮን ዶላር በላይ ማዳን የተቻለበት ሁኔታዎች አሉ። የሚመረቱ ምርቶች ከማህበረሰቡ ጋር በማስተሳሰር ባለሀብቶች ከጥቃቅንና አነስተኛ ግብአት እንዲጠቀሙ፣ ማህበረሰቡ ደግሞ በተመጣጣኝ ዋጋ ምርት እንዲያገኝ፣ በተለይ ደግሞ እንጨትና ብረታ ብረት፣ የምግብ ውጤቶች ለማህበረሰቡ በሰፊው እየቀረበ መሆኑም ተጠቁሟል። የቱሪዝም ፍሰቱን በማሳደግ የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ ለሰላም ቅድሚያ ሰጥቶ መስራት እንደሚገባ የላሊበላ ከተማ ነዋሪዎች ተናገሩ። በከተማው ያለውን አንጻራዊ ሰላም ለማስቀጠልም ችግሮችን በውይይት በመፍታት ለሰላም ንግግሮች ቅድሚያ መስጠት አስፈላጊ መሆኑን ነዋሪዎች ተናግረዋል። በተለይም ሰለሞን ዝርዝር አላት። በዋናነት ቱሪዝምን የኢኮኖሚ ገቢ አድርገው ይጠቀም ለነበረው የላሊበላ ከተማ ማህበረሰብ በከተማዋና አካባቢው አጋጥሞ የነበረው የጸጥታ ችግር ከፍተኛ ቀውስን አስከትሎ ነዋሪዎቹን ለተለያየ እንግልት እንደዳረጋቸው የከተማዋ ነዋሪዎች ገልጸዋል። ድርቅ አይደለም፣ አሁን ያለው ረሀብ ነው። ከጆዳፍ በኢቭን ውለው የሚያድሩ ሰዎች ያሉበት ከተማ ነው። ስለዚህ በጣም አሳሳቢ ነው። በቱሪዝም ይጠቀም የነበረው የህብረተሰብ ክፍል ህይወቱን መምራት ቤተሰብ ማስተዳደር ከማይችልበት ደረጃ ከዛም አልፎ ለልመና አልፎ አልፎ በተወሰነ ደረጃ ለስደት ሁሉ የተዳረጉ ሰዎች አሉ። ከበፊቱ ጀምሮ ለስድስት ዓመታት ያህል እጅግ ፈታኝ ወቅት ነው ያሳለፍ ነው። ለረሃብና ለድህነት ነው የተዳረግ ነው። የከተማዋን ህዝብ ሁለንተናዊ ተጠቃሚነት ማረጋገጥ ላይ ብቻ ሳይሆን ልማትን ለማፋጠንና ሀገርን እንደ ሀገር እንድትቀጥል ለሰላም ቅድሚያ መስጠት ውይይቶችን ማጠናከር እንደሚገባም ነዋሪዎቹ ተናግረዋል። ሀገራዊ ምክክር ሂደቱን እሱን ማጠናከር ያስፈልጋል። ምክንያቱም በቀጣይነት ኢትዮጵያ የምትባል ትልቅ ሀገር ጸንታ እንድትቀጥል ያሉትን መሰረታዊ የሆኑ ቅራኔዎችና ግጭቶችን በውይይትና በምክር ብቻ መፍታት እንደሚቻል ታሳቢ ተደርጎ ስራ መሰራት አለበት። በኢኮኖሚም በሰው ህይወትም እና በአጠቃላይ ቱሪዝሙን ለማስቀጠል አማራጩ አንድና አንድ በሰላማዊ መንገድ በውይይት እንዲፈታ ነው። ጦርነት አትራፊ አይደለም፣ አክሳሪ ነው። እስፔሻሊ አሁን ይሄ ክልል የፈረሰ እየጠገነን ያለው እስካሁን ድረስ ሰላሳ ምናምን አመታችን የሆነ አንጻራዊ ሰላም ሲገኝ የፈረሰውን በመጠገን አዳዲስ ልማት የሚባል ነገር የለም። እዚያ ዝሮ ዝሮ አሁን ችን አንጻራዊ ሰላም ተጠቅመን መንግስትም እኛ በተቻለ መጠን ውጭ ያሉትም የራሳችን ወንድሞች ናቸው። በጋራ ሆነው አካባቢን በማልማትና በመመካከር እንደዎችን ሀገር ከመበታተን ቢያድኗት ነው። ችግሮችን በውይይት ለመፍታትና የላሊበላ ከተማን ሰላም ለማጽናት የክልሉ መንግስት ከህዝቡ ጋር በመቀናጀት እየተሰራ ነውም ተብሏል። ለላሊበላ ሰላም የሚያስፈልገው መገዳደል መብቃት አለበት። ደም መፍሰስ መቆም አለበት። ከዚህ በኋላ ደመፈስኩሞ ሰላም መቶ ነገሮች በውይይት ተፈተው የአካባቢያችን ነባራዊ ሁኔታ ወደ ነበር ክብሩ መመለስ አለበት ብለን እናምናለን። ይህ የሚሆነው ደግሞ ከምንም በላይ ውይይት መቅደም አለበት፣ ምክክር መቅደም አለበት። ሰላማዊ ንግግሮች ለሁሉ ነገር መፍትሄ ያላቸው እያስባለሁ። ባሳለፍናቸው አመታት ይህ ዚህ አካባቢ ቱሪዝም ከኮቪድ ጀምሮ ከዚያ በኋላ በተከሰቱ የሰሜኑ ጦርነት አሁን በተከሰተው የክልላችን ውስጥ ባለው ግጭት ከፍተኛ ጉዳት ደርሶበታል። ይህን የደረሰውን ጉዳት ለማካካስና አካባቢ ወደ ነበረበት ሰላም እንዲመለስ ለማድረግ የክልሉ መንግስት ከአካባቢው አስተዳደር ጋር ሆኖ በርካታ ስራዎችን እየሰራ ነው። በሰራናቸው ስራዎችም ለውጦች አሉ ማለት ነው። ይህን የበለጠ ዘላቂ ማድረግና ወደ ነበረበት እንዲመለስ የማድረግ አካባቢው ላይ የቱሪስት ቁጥር እንዲጨምር እና የአካባቢው የህብረተሰቡ ገቢ እንዲጨምር ለማድረግ የህብረተሰቡ ባለቤት ሆኖ ከተማው እንዲጠብቅ፣ ቅርሱን እንዲጠብቅ፣ አካባቢው እንዲጠብቅ ለማድረግ የድርሻቸውን መወጣት በሚያስችላቸው ጉዳይ ላይ ውይይት አድርገናል። የድርሻቸውንም ወስደው እየሰሩ ነው ያሉት ማለት ነው። የአገልግሎት አሰጣጡን በማዘመን የተገልጋዩን እርካታ ለመጨመር እየሰራሁ ነው ሲል የደብረ ብርሃን ኮንፕረሄንሲቭ ስፔሻላይዝድ ሆስፒታል ገለጸ። ሆስፒታሉ ከወረቀት ንክኪ የጸዳ አገልግሎት መስጠት መጀመሩንም ገልጿል። የሚያጋጥሙ የግብአት አቅርቦት ችግሮች እየተፈቱ ስለመሆኑም የተነገረው ብርቱካን ማሞ ተጨማሪ አላት። የምንገኘው ደብረ ብርሃን ኮምፕረንሲቭ ስፔሻላይዝድ ሆስፒታል ነው ሆስፒታሉ ከደብረ ብርሃን በተጨማሪ ከሌሎች አካባቢዎች የሚመጡ አገልግሎት ፈላጊዎች ህክምናን እየሰጠ ነው የሚገኘው ለእነዚህ የማህበረሰብ ክፍሎች በአጭር ጊዜ ውስጥ ከወረቀት ንክኪ ነጻ የሆነ የህክምና አገልግሎት በመስጠት ላይ እንገኛለን ብለዋል የሆስፒታሉ ስራ አስኪያጅ አቶ ጥላውን ሙልጌታ አሁን በሀገር አቀፍ ደረጃ ወደ ተግባር እየተገባበት ያለውና ብዙዎች ገብተውበት ውጤታማ የሆኑት ከኢኤምአር የምንለው ከወረቀት ነጻ የሆነ አገልግሎት መስጠት ቅድም በክፍል እንዳያችሁት እዚያ ላይ ትኩረት አድርገን እየሰራን ነው። አሁን በጅምር ደረጃ የተወሰኑ ክፍሎች ላይ አገልግሎቱን አስጀምረናል። በቀጣይ ግን እንደ ተቋም በሁሉም ክፍሎች ከወረቀት ነጻ የሆነ አገልግሎት እንሰጣለን። ያንን ስናደረግ ብዙ የነበሩ ችግሮችን የምንቀርፍበት ነው። ካርድ መጥፋትን፣ ካርድ ላይ መጉላላትን፣ ከአንዱ ወደ አንዱ የመጉላላትን ሂደቶች የምንቀንስበት እና ውጤትን መሰረት ያደረገ የሕክምና አገልግሎት እንድንሰጥ ከወረቀት ነጻ የሆኑ አገልግሎቶችን የመስጠት ስራዎች እየተሰራ ያለው የደብረ ብርሃን ኮንፈረንሲቭ ስፔሻላይዝድ ሆስፒታል በ2017 ዓ.ም የኢትዮጵያ ሆስፒታሎች ጥምረት ለጥራት ሽልማትን እንዲያገኝ ሰፊ ስራዎች እየሰሩ እንደሚገኙ የሆስፒታሉ ሜዲካል ዳይሬክተር ዶክተር ንጉሴ የተፈራ ነግረውናል። ኤቪደንስ ጄኔሬሽን ላይ እንሰራለን። አጠቃላይ ሄልዝ ኬር ሪሶርስ ጋር በተያያዘ ኤፊሽንት ይዝ ኦፍ ሪሶርስ እነዚህ ላይ እንሰራለን። አጠቃላይ ደግሞ ከዳታ ኳሊቲ ጋር በተያያዘ የምንሰራው ይኖረናል። እንዲሁም ደግሞ ሰርችካል ባክ የቀዶ ጥገና አገልግሎቱን ከማዘመን አንጻር የምንሰራቸው ስራዎች አሉ። እነዚህ በሙሉ እንደዚሁም ከዳያግኖስቲክ ሰርቪሶችንም አጣምረን በነዚህ ረገድ ለመሸለም ዝግጅ በተለይ ደግሞ በድንገተኛና በጽንሁ ህክምናዎች ላይ በነዚህ ዘርፍ ላይ በጣም ተመራጭ ለመሆን እየሰራ ያለ ነው ማለት ስራዎች። የደብረ ብርሃን ኮምፕረንሲቭ ስፔሻላይዝድ ሆስፒታል ለታካሚዎች ምቹ ጽዱ ሆኖ እንዲታይ ሰፊ ስራዎች እየሰሩ እንደሚገኙ የሆስፒታሉ ስራ አስኪያጅ ጥላውን ሙልጌታ ነግረውናል። ጤና ተቋሙ ጽዱ ውብ እንዲሆንና ተገልጋዮች ደስተኛ ሆነው ተገልግለው እንዲሄዱ ከማድረግ አንጻር ያው ተዘዋውራችሁ እንዳያችሁት አትክልቶችን የመትከልና እንደዚሁም አንዳንድ አጥሮችን የማስተካከልና የማስጌጥ ስራዎችን ሰርተናል ከሽታ አልባ እንዲሆኑ ሽታ ያለባቸውን የማስተካከል እና የተሻለ እንዲሆኑ የማድረግ ስራዎችን ሰርተናል። ሰፊ የማህበረሰብ ክፍልን ተደራሽ እያደረገ ያለው የደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተደራሽ ከሚያደርጋቸው የማህበረሰብ ክፍሎችና ከሚመጡ ታካሚዎች አንጻር የህክምና ቁሳቁስ እጥረት እንዳለም አንስተውለናል። የደብረ ብርሃን ሆስፒታል በአሁኑ ሰዓት በጣም በርካታ ታካሚዎች አሉት። በአጠቃላይ በየሩብ አመቱ ቢያንስ ከ40 እስከ 45 ሺህ አካባቢ ፔሽንት እናያለን በሶስት በየ ሶስት ወር። አሁን በአጠቃላይ በባለፈው ያየነው እንኳ እስከ እስከ 8 እስከ 9 ሺ አካባቢ ፔሽንቶችን አክመን ሸኝተናል ማለት ነው። ከዚህ ውስጥ እንግዲህ አብዛኛው ከ50 ፐርሰንት በላይ የሚሆነው ደግሞ በቃ በቀጥታ ከፍሎ የሚታከም ነው። ይሄ ደግሞ እኛን መርጦ የመጣ ነው ማለት ነው። የህክምና አገልግሎት አግኝተው ልጆቻቸውን አቅፈው ያገኘናቸው እናቶችም በሆስፒታሉ ጥሩ የህክምና አገልግሎትን አግኝተን ልጆቻችንን ማቀፍ ችለናል ብለውናል። ክትትል በዛው ባለሁበት ነው የተከታተልኩት። እዚህ ሪፈር ተብዬን የመጣሁት እዚህ መጥቼ ጥሩ አገልግሎት ነው ያገኘሁት። እና ጥሩ ነው አቀባበላቸውም፣ ሁሉም ነገር ሌላ ወረዳ ላይ ነው ስከታተል የነበረው። ሪፈር ተጻፈልኝ። አሁን እንትን ስለሆነ አቀማመጡም ከሁን በፊትም በዚህ በሰርጀሪ ነው ያደርኩት። ከዛ በኋላ እዚህ መጣሁ። አልትራሳውንድ እንዲነሱ አዩኝ፣ ክትትል ጀመሩልኝ። ለዛሬ የቀጠሩኝ ዛሬ ይሰሩልኝ። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ቀጥለዋል። ተመልካቾች፣ አሁን ደግሞ ቀለሞቻችን ወደተሰኘው የዜና ምዕራፋችን እናልፋለን። ሐረር ሕዝቦች በፍቅር በአንድነትና በመተሳሰብ የሚኖሩባት የአብሮነት ተምሳሌት ናት ሲሉ አሚኮ ያነጋገራቸው የከተማዋ ነዋሪዎች ተናገሩ። የኢትዮጵያዊነት ልክ የሆነችውን የሐረር ከተማን መልካም የአብሮነት እሴት ሌላውም እንዲላበስ ጥሪ አቅርበዋል። ሰለሞን አሰፌ ተጨማሪ አለው። ሐረር የሰላምና የአብሮነት ተምሳሌት ከተማ ስለመሆኗ ብዙዎች ይስማማሉ። በኢትዮጵያዊነት ጥላ ስር ስለ አብሮነት ፍቅርና አንድነት ሲነሳም የሐረር ከተማ ጥሩ ምሳሌ ነች ይላሉ አሚኮ ያነጋገራቸው የከተማዋ ነዋሪዎች። ሐረር ማለት ትንሿ ኢትዮጵያ ናት። ሁሉም ብሔረሰብ የሚኖርባት የሰላም ከተማ ናት። ሐረር ላይ ማንህ ምንድነህ ምልህ ሰው የለም። ክርስቲያኑም ሙስሊሙም ሌላም ሃይማኖት፣ አብረና የኖር ነው። ከሌላ ቦታ ነው ወደዚህ ሀገር የመጣሁት ስመጣ ግን አናውቀውም ብሎ አይደለም እንትን ያሉኝ የተቀበሉኝ ወይንም ስመጣ ቀጥታ የተቀበለኝ የሙስሊሙ ማህበረሰብ ነው። እኔ ክርስቲያን ስለሆንኩ አልተወኝም። በኑሮ አኗኗሯ ራሱ ተጠጋግቶ ተሳስቦ የሚኖርባት ሀገር በመሆኗ ይሄ አብሮነት ተሻችሎ የሚያኖራን ፍቅር ነው። የአባቶችን ቃል ናንትን በማክበር ነው ሁሉም ከቤቱ ሌላውን እንዳይናገር ይደረጋል። ልጅ ራሱ ስነ ስርዓቱን ይዞ ነው የሚያድገው። የመረዳዳትና ጠንክሮ ሰርቶ የመለወጥ ተምሳሌት የሆነችው ከተማ ሐረር ኢትዮጵያዊነት የሚጎላባት ውብ ከተማ፣ የሰላም ከተማ ስለመሆኗም ነዋሪዎቿ ሀሳባቸውን አጋርተውናል። ኢትዮጵያዊነት ሐረር ላይ አብዛኛው ሐረር ላይ ብትገባ ያልተጋባ ያልተዋለደ የለም በወንዱም በሴቱ እና አንድ ቀንም ኢትዮጵያዊነት ተሸርሽሮ አያውቅም። አሁንም ሐረር ላይ አብሮነት በጣም እየበራ ነው ያለው። እኔ ተቸግሬ ወድቄ የሀረር ሕዝብ ሙስሊሙም ሆነ ክርስቲያኑም እኔ ክርስቲያን ስለሆን እኔን ጥሎኝ አይሄድም ክርስቲያን ነውና ምን ያገባኛል ምን ይመለከተኛል አይልም። የሀረር ሕዝብ ስለሚመለከተው ሰብአዊነት ስለሚሰማው አብሮነትንም አጣምሮ የያዘ ህዝብ ከመሆኑ የተነሳ እኔ ከወደኩበት አቅፎኝ የሚሄድ የሚያሳክመኝ ህዝብ ነው። የአንተን ለውጥና እድገት የሚፈልግ ሰው ነው ያለው እዚህ እና አንተ እንድትሻሻል እንድትለወጥ የሚፈልግ ሰው ነው ያለው። ያ ነው አንተ እዚህ መጥተህ እንድትለወጥ እንድትሰራ የሚያደርግ እና ሀረር ላይ ስትሆን ብዙም የሚቸግር ነጋገር የለም። ሰው በሰውነቱ ብቻ የሚከበርባት ሀረር የሰላምና የፍቅር ከተማ ናት ያሉት ነዋሪዎቿ ሁሉም ኢትዮጵያዊ የሀረርን መልካም ተምሳሌት ሊከተል እንደሚገባም ተናግረዋል። ፍቅራችንን፣ አብሮነታችንን፣ መቻቻሉን፣ ዋነኛ ደግሞ መቻቻል ነው። ሰው አብሮ እስከኖረ ድረስ መቻቻል አለበት። መቻቻሉንም፣ ፍቅሩንም፣ ሰላሙንም፣ አብሮነቱንም መውሰድ አለበት። እኛ ኢትዮጵያኖች ነን፣ አልፈን ተርፈን ደግሞ ከኢትዮጵያንም አልፈን አፍሪካኖች ነን። ስለዚህ እኛ ምንድነው ማድረግ ያለብን? አንድ ላይ ተባብረን በአብሮነታችን ልዩነታችንን ትተን ብሔርተኛነት ወደ ብሔራዊነት በሚለው መርህ በአብሮነታችን አንድ ላይ እንኑርላለሁ። ጎረቤት ሊሆን ይችላል፣ ማታውቀው ሰው ሊሆን ይችላል፣ ጓደኛ ሊሆን ይችላል። ቅድም እንደነገርኩ ሰው ሰው በመሆኑ ብቻ ነው አይደለም መከበር ያለበት ሃይማኖታችን ቢለያየም ብሔራችን አመጣጣችን፣ ሁሉ ነገራችን ቢለያይም ግን በቃ አንድ የሚያስተሳስረን ነገር ሰው ሰው ስለሆነ ብቻ መከበር አለበት፣ ብናቀውም ባናቀውም የሆነ ሰው ቢቸገር መርዳት አለብህ። በየትኛውም ሃይማኖት ብንወስድ ማለት ነው አብሮነትን፣ መቻቻልን፣ መፋቀርን በሃይማኖት እንኳን በሃይማኖት እንኳን አንድ ላይ ኑ፣ አንድ ላይ ነው የሚኖረው። እዚ ጋ ጎረቤት ሙስሊም አለ፣ እዚ ጋ ክርስቲያን አለ። አንተ እዚ ጋ ምግብ እንኳን የሌለህ ከሆነ ያኛው ሙስሊሙ ካለው አምጥቶ የሚሰጥ ማህበረሰብ ነው ያለ። ይህንን መማር ይችላሉ ሌሎች ክልሎች። ሌላ ሀገር የለንም እኛ ያለችን አንድ ኢትዮጵያ ናት። ኢትዮጵያ የምትል ስምን ያለ ነው። በየትኛውም ሀገር ስንሄድ ኢትዮጵያ የሚል ስም ይዘን ነው እንጂ ትግሬ፣ አማራ፣ ኦሮሞ፣ ውራጌ፣ ደቡብ ብለን አይደለም። ሁሉም በአንድ ኢትዮጵያዊነት ጥላ ስር በፍቅርና በአንድነት ተሰባስቦና ተከባብሮ መኖርን ከሀረር ሊማር እንደሚገባ አስተያየት ሰጪዎቹ ተናግረዋል። አሁን ደግሞ ወደ አጫጭር ዜናዎች እናልፋለን። ኤልሳ ጋውሽ አዘጋጅታችኋለች። ተከታትለን መለስ በሀገር አቀፍ ደረጃ በሚካሄደው የሰብአዊ መብቶች አጠባበቅ ሂደት ውስጥ የህዝብ ተወካዮች ምክር ቤት አባላት ሚና ከፍተኛ መሆኑን ተገለጸ። የኢፌዴሪ ፍትህ ሚኒስቴር የብሔራዊ የሰብአዊ መብቶች መከታተያ ዳይሬክቶሬት ከተባበሩ መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና ከጀርመን የልማት ድርጅት ጋር በመተባበር ለህዝብ ተወካዮች ምክር ቤት ቋሚ ኮሚቴ ሰብሳቢዎች፣ ለምክትል ሰብሳቢዎች፣ ከምክር ቤቱ ከተለያዩ የስራ ክፍሎች ለተውጣጡ የስራ ኃላፊዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። በፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ዘርፍ ሚኒስትር ዴኤታ አቶ በላይነህ ይርጋ በመድረ እንደገለጹት የህዝብ ተወካዮች ምክር ቤት አባላት በተለይ ሰብአዊ መብቶችን ለማስፈጸም የሚረዱ ህጎች እንዲወጡ ድጋፍ ከመስጠት እንዲሁም ሌሎች አዳዲስ ህጎች ሲጸድቁ ወይም ነባር ህጎች ሲሻሻሉ የሰብአዊ መብት ጉዳዮችን ያካትቱ እንዲሆኑ ለማድረግ የሚጠበቅባቸውን አስተዋጽኦ እንዲያበረክቱ እንዲህ አይነት መድረኮች ያስፈልጋሉ ብለዋል። ዘገባው የፍትህ ሚኒስቴር ነው። በዘመኑ አርበኝነት በራስ ክህሎት የበለጸገች ኢትዮጵያ ማነጽ እንደሚቻል የስራና ክህሎት ሚኒስትር ሙፈሪሃት ካሚል ገለጹ። በኢትዮጵያ ፕረስ ድርጅት አዘጋጅነት ኢትዮጵያ እያሸነፈች ትሻገራለች በሚል መሪ ሀሳብ ክህሎት ስለ ኢትዮጵያ ምዕራፍ ሁለት የምክክር መድረክ በመካሄድ ላይ ይገኛል። ሚኒስትሯ ለመድረኩ መነሻነት የተሰናዳውን የኢንዱስትሪ የስራ ድል ፈጠራና የክህሎት ልማት ተግባራትን የሚያሳይ የፎቶ አውደ ርዕይን መርቀው ከፍተዋል። ሚኒስትሯ በምክክር መድረኩ ባስተላለፉት መልዕክት በራሳችን ክህሎት የበለጸገች ኢትዮጵያ ማነጽ እንችላለን ብለዋል። ድም ቅድሚያቶቹን በአራቱ ማዕዘናት ወደ አድዋ ተራሮች ተመው ለጥቁር ሕዝቦች ሁሉ የነፃነት ቀንዲል የሆኑበትን የአርበኞች የድል ታሪክና ወኔ በመላበስ በትጋት መስራት እንዳለበትም አመላክተዋል። ዘገባው የስራና ክህሎት ሚኒስቴር ነው። ዩኒቨርሲቲዎች በርዕደ መሬቱ የተፈናቀሉ ወገኖችን ለመደገፍ ከ4.5 ሚሊዮን ብር በላይ የገንዘብ ድጋፍ አደረጉ። የመንግስት ዩኒቨርሲቲዎች የምክክር መድረክ በአፋር ክልል አዋሽ ፈንታሌ እና ዱለሳ ወረዳዎች በርዕደ መሬት ምክንያት ከቀያቸው ለተፈናቀሉ ወገኖች ከ4.5 ሚሊዮን ብር በላይ የገንዘብ ድጋፍ በማድረግ ጀምረዋል። የተደረገውን የገንዘብ ድጋፍ የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ መሐመድ ሁሴን ተረክበዋል። የመንግስት ዩኒቨርሲቲዎች የትብብር መድረክ በኢትዮጵያ የሚገኙ 49 ዩኒቨርሲቲዎች በአባልነት የሚገኙበት ነው ተብሏል። የምክክር መድረኩ ስራ አመራር ቦርድ ምክትል ሰብሳቢ እና የኮተቤ ትምህርት ቤት ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃነ መስቀል ጥና የተደረገው የ45 ሚሊዮን ብር ድጋፍ የአብሮነታችን ማሳያና የማህበራዊ ኃላፊነታችን አካል እንደሆነ ገልጸዋል። ድጋፉ ከ23 ዩኒቨርሲቲዎች የተሰበሰበ ስለመሆኑም አንስተዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የዜና ሰዓታችን የመጨረሻ ምዕራፍ ወደ ሆነው ነጥቆማ እናልፋለን። ግብርና ሚኒስቴር ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በግብርና ሚኒስቴር ቅጥር ግቢ ውስጥ መጋቢት 2 2017 ዓ ም ከጠዋቱ 3 ሰዓት ከ30 ላይ ሚኒስትሮችና ሌሎች አመራሮች በተገኙበት የፓናል ውይይትና በግብርናው ዘርፍ የሴቶችና ወጣቶችን ተጠቃሚነት የሚያሳይ ኤግዚቢሽን አዘጋጅቷል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ምስጋናችን ከልብ ነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን።